ናሰጣለሁ አንድ ፎቶ እኮ ለቀህብኛል። ቴሌግራም ላይ እቺ አረብ ሀገር ነው የምትኖረው የአረብ ሀገር እንትናት ብለህ አንድ ፎቶ አለቀክልኝም? ከላዩ ላይ ጽፈ በዛ ያንን ስትለቀው በዛ ፍራ ዘመናይ። በህግ ያስጠይቅሻል። በውሸት አታውሪ። ማስረጃ አቅርቢ። ለምታወሪያቸው ነገር ማስረጃ አቅርቢ። ምን ገርሽ እኔ በማስረጃና በመረጃ ነው የምሰማው። እስካሁን የመጡ ሰዎች ኤደን እኮ እንደዛ ካልሽ ማስረጃ ልከውልኝ ነው ዋትስአፕ ላይ እሱ ጋር ላደረጋችሁ የዶክመንት መረጃ ልከውልኝ ነው እስካሁን ስሰማ የነበረው። አንቺ ግን ከመናገር ውጪ ከንግግርሽ ውጪ ምንም አይነት ማስረጃ አላቀረበሽ ትናንት

እንደሱ የቮይስ ማስረጃ የቴክስት የቪዲዮ ከሆነ በቂ ነው። የሰው ማስረጃ ግን ሰው ለምሳሌ ከሱ ጋር ፐርሰናል ጸብ ያለበት ሰው ካለ የሱ ጠላት ስለሆነ ብቻ ሊመሰክር ል እስካሁን ድረስ ኤደን፣ ጫልቱ የመጡት እኮ ስራ ጉዳይ ነው ማስረጃ አላቸው። ወቅደስ ማስረጃ አላት። አማን ማስረጃ አለው። አራት ተበዳዮች ማስረጃ አላቸው። አንቺ ግን ማስረጃ የለሽን የለሽም። እኔ እውነት አለኝ በሚገባ እውነት አለኝ። እሺ እውነት እኔ እውነት አለኝ። ማዳመጥ እስካሁን ድረስ ለ ለኤደን ሚውትክን አላበራክም፣ ለጫልቱ ሚውትክን አላበራክም። ፀጥ ብለን ያዳመጥከው። ለሷ ጊዜ ግን መሀል መሀል ላይ እያቋረጥ ከሀሳቧን እያስጠፋታት ነው። ፕሊዝ ሚዩት እንዳታበራ ሚዩቴን አላበራም፣ ግን መሀል መሀል ላይ እንትን ምለው ምንድን ነው፣ ትናትና ህዝቡ እያለቀሰች ስታስረዳ ህዝቡ እውነት መስሎት ሲያመላልስ ነበረ። እነሱ እኔና እነሱ በማስረጃና በመረጃ ነበር ስንከራከር ነበር። እሷ ግን ትናትና እያለቀሰች ህዝቡን የእውነት አድርጋ አስመስላል። እኔ ተበድዬ እሷን እንደተበደለች አድርጋ ብዙ ነገሮችን አድርጋ መተት እያለች ስሜን ስታጠፋው ነበር። ከዛ አንፃር እውነቱ እንዲወጣ ነው እንጂ ማቋረጥ ፈልጌ አይደለም። ካሁን በኋላ ሳትፈልጅልኝ ምን ምንም አይነት ጥያቄ አል አመሰግናለሁ። እሺ፣ ይኸው አንቺ አልሰማችሁኝም። ስሙኝ፣ እውነት አለኝ ሀቃለኝ። ላውራ ብለሻል፣ ይኸው መድረኩን ሰተንሻል። ተናገሪ። እሺ፣ እንድታዳመጭኝ እንድታዳመጭኝ የምፈልገው ለእያንዳንዱ ነገር ሲያደርግ አቡዳቢ ስራ ስንሰራ ዱባይ ስራ ስንሰራ እ ኔትወርኩ ደግሞ ያዛት እድሉ ደግሞ ሲሰጣት ኔትወርኩ ያዛት። አይ ይሰማል። እስካሁን ምንም አልሰማንም። ኔትወርክ ይዞሽ ነበር። እስካሁን ይሰማል። እኔ በምሰራበት ታይም ይህን ስራ ያስጀመርኩት ከኢትዮጵያ ሲመጣ ያመጣሁት ይህን ስራ እንዲጀምር ያደረኩት እኔ ነኝ። የሰው ምስክር አለኝ ለእኔም ለሱም ቅርብ የሆነ ሰው ለኔም ለሱም ቅርብ የሆነ ሰው ማያዳላ። ሁለተኛ የገዛ እህቱ በይ ተብላ ነው ያለችው። አላቃትም እንድትል የተደረገችው በይ ተብላ ነው። ሶስተኛ ደግሞ ይህ ሁሉ ነገር ሳደርገው ይህ ሁሉ ነገር ሳደርገው እሱ በሚያደርገው ነገር ነው እያልኩ ያለሁት። እሱን አደለም ላጠፈው፣ አደለም ልገለው። ከኔ ከአይኔ እንዲርቅ አልፈልግም ወንድሜን እባክህ አምጣልኝ ብዬ የምለምን ሰው ነኝ። እንኳን እሱን ልገለው ማለት ነው። ግን እሱ ለእያንዳንዱ ነገር እቺ ቀን እንደምትመጣ ያቅ ነበር። ለምን እያንዳንዱን ብር ስለሚቀበለኝ ወደ ራሴ ስመለስ እንደምጠይቀው ያቅ ነበረ። እቺን ቀን ስለሚፈልጋት ከኔ ጋር ሪከዝ ያስደርገኝና ሴቭ አድርጎ ስልኩን አይሰጠኝም፣ ይሰብርብኝ። ስንት ስልክ ገዝቻለሁ፣ ስንት ስልክ ገዝቻለሁ ሴብ እያደረገ ያጠፋዋል እያንዳንዱን፣ በይ እያለ ነው የሚያስብለኝ። ያን ሲያደርግ ግን እያንዳንዱ ብሬን እየቀማኝ ነው። ይመጣል፣ ይቀበለኛል፣ አርቲስቶች ይመጣሉ። የሀዋላ ብር እሚሆን የምንም ብር ተቀብሎ አንዴ አስር ሺህ ድርሃም ይዞ ሄደ። አስር ሺህ ድርሃም ይዞ ሂዶ የሚላክ ብር ነው፣ የሰው ነው። የሰራ ነውን ይተዩ ያጥፋው። የሰው የሚላክ ብር ይዞ ሂዶ አድሮ አጠፍቶት የሆነ ነገር አድርጎ ይመጣና ከዛ ጧት መጥቶ የሆነ ነገር ይለኛል። ተበድረሽ ሁሉ አምጪ ይለኛል። ይሄን ሚስጢር እንዳላወጣ በራሴ ወደ ራሴ ስመለስ እንደምጠይቀው ስለሚያውቅ ሪከርድ እያስደረገኝ ያስቀምጥ ነበረ፣ ያስቀምጥ ነበረ። እኔ እውነቱን ነው የምናገረው፣ እውነቱን ነው የምናገረው። ህይወቴን የቀማኝን የነሳኝን ዛሬ ተመልሼ ትናንት እድሉን ስላገኘሁት ነው የገባሁት እንጂ ፍቅር ልከሰው አስቤ አይደለም አስቤ አይደለም። ግን እድሉን ሳገኘው ይህን ቀን ለምን አልጠቀምም? ለምን አልናገርም? ሰው ለምን እንደዚህ ያደርጋል? ብዙ ሰው በድሏል። በስሜ እህቴ ናት እያለ ስንት ሴት ብር ተበድ ተቀምጧል። ስንት የልጁ እናት አለች፣ የልጁ እናት አለች። እኔን አስቀምጦ የወለደው ልጅ አለ። ኢትዮጵያ ልጅ አለው፣ ዝናሽ ከምትባል ልጅ ወልዷል። ዱባይ ልጅ አለው፣ መሲ እምትባል አሁን ቪዲዮ ማብራት አልችልም እንጂ እውነት አለይ ብላ ምታለቅስ ልጅ አለች። እኔን አስቀምጦ ማለት ነው። ፍቅር ማለት ብዙ በድሎኛል። እየመጣ እያደነዘዘኝ ብዙ ነገር አድርጎኛል። በጣም ብዙ። ይሄ ብቻ አይደለም። ፀጉሬ፣ ይሄ ፀጉሬ ማለት ነው የፋሲካ ቀን እንደዚህ እንደዚህ ልጦ ማለት ነው። በዕለቱ ፋሲካ ቀን ተላጭቻለሁ። ታምኛለሽ? በዕለቱ በፋሲካ ቀን። ይሄ የሰው ማስረጃ ነው ያለኝ። ሪከርዱ ጠፍቷል። በዕለቱ በዕለቱ በፋሲካ ቀን እንደዚህ ልጦኝ እዚህ ጋር እንዳለ ተነቀለ። እግዚአብሔርን በዕለቱ በፋሲካ ፀጉሬን ተላጭቻለሁ። ፍቅር ክብስማ ግን እኔን ብቻ አይደለም እየበደልክ ያለው ይህ ማደንዘዝህ፣ ይህ ክፉነትህ፣ ይህ ሰው አደንዝዞ መጠቀምህ እኔን ብቻ አይደለም እየጎዳ ያለ ይባ በእግዚአብሔር ኤርሚያስን አስገቢላት። ምቢ የሰው ምስክር ኤርሚ ብላለችና ኤርሚያስን አስገቢላት ነው። እኔን ብቻ አይደለም የሚያደነዝዘው፣ እግዚአብሔር ምስክሬ ነው። እኔን ብቻ አይደለም፣ ከሰው ጋር ከጓደኞቼ ጋር ሁሉ ለይቶኛል። ባዶ ነው ያስቀረኝ፣ ባዶ ባዶ፣ ታውቂያለሽ? ባዶ ግን ለምን? ጓደኞችን ያላደረጉትን አድርገዋል በይ ብሎ ሪከርድ እንዳደርግ ያደርገኛል። ብዙ ጓደኞችን አጥቻለሁ። ከሚባለው እኔ ለሱን እሱን ፍቅር እሱን ልብሱን ወስጄ አይደለም ለመግደል አልኩሽ። ለሰከንድ ካይኔ እንዲርቅ አልፈልግም፣ ካይኔ እንዲርቅ ወንድሜን ለምኝ ነው ማስመጣው። እሱ ግን ምን አደረገኝ? በተቃራኒዎች ቀን እንደምትመጣ ስለሚያውቅ የሚያደርጋትን ሪከርድ ሴቭ አድርጎ ያዛት። ዛሬ አውጣ አምጥቶ በዚህ ተንደላቀው ሊናገር ፈለገ። ለምን ለምን? ይብቃው፣ የሴት ልጅ ሕይወት መቀማት ይብቃው። ሕይወቴን ቀምቶኛል። በእውነት ዛሬ እኔ ባዶ ቦታ ያስቀምጠኝ ፍቅር ነው እኔን ሆስፒታል አስተኝቶ ደም እየዘራው ልጅ አስወርጄ ገንዘቤን ቀምቶኝ ለዋጋ ለእህቱ ስልክ ገዝቼ ብር ሰጥቼ እኔ ወደዚህ ስመጣ ሆስፒታል አስተኝቶ ስቲል አጥሚት የምገዛበት ሁሉ ብር አሳጥቶኛል። ብር አሳጥቶኝ ነው የመጣው። እዚህ መጥቶ ግን ይች ልጅ ነው ያገባው። እኔን ማንነት ምስክር ኤርሚያ በሻ ብኝ ብሎት ነበር። አረ ትናንትና እብላ ከናንተ ያልሽኝ፣ እና ጓደኛሞች ለመሆናችን ምስክር ኤርሚ በቂ። በቃ እኔ አላቅም እንግዲህ ምን እንደሆነ ኬዛቸው። እንደት ጥራው፣ ኤርሚ አበሻ ብሎ የለ ይጥራው፣ ይምጣ። አንድ ነው ሁለት ስንታየው የምትባል ለእኔም ለኤርሚያስም ለእሱም ቀራቢ የሆነች ልጅ አለች ሶስት ዚነት የምትባል ልጅ አለች። ተባረክ የሚባል ልጅ አለ። በጣም ብዙ ሰው አለ። የት መድረስ የምችል ተባረክን አቅርቢው አሁን ስንታየውን አታውቃትም ከኢትዮጵያ ስትመጣ። አሁን ቅድም ስንታየው ብሎ አልተናገረም። ስንታየው ብሎ የተቀበለችኝ ብሎ አልተናገረም። አንድ ነገር ይነገራችሁ፣ ይቅርታ። አንድ እዚህ ጋር ያዝኩት ነጥብ ምንድን ነው፣ መቅደስ እህቱ የእናት አባቱ ልጅ እንዳስተዋወቃችሁ ታላቅ እህቱንም ቅድም የደወለላትን እንዳስተዋወቃችሁ ስጦታ ነሷን ለእሱም እንዳመጣሽ መስክራለች። ከእህት በላይ ምስክር ምናለ? በቃ ይሄ እኮ በቂ ነው አንቺ ላይ ቮይስን ሰምተናል። ምስክር ተገኘ። የእሱ ደግሞ የገዛ እህቱ እሱ አላስተዋወቅኩም ብሎ እሱ አስተዋውቋል ብላለች። አስተዋውቆናል ብላ እህቱ መስክራለች። ታረቃ አለቀ። በቃ እኮ እንደምትተዋወቁ ግን፣ አቡ እግዚአብሔር እችን ቀን ሀቡ እግዚአብሔርን ሴት ልጅ ነኝ። ሴት ልጅ ወልዷል። በዚህ ያገኘው ሌላ ምንም ያ በሴት ልጅ መሻት ተይ ተይ አይባልም። ሶ ገና ልጅ ምንም አይመለከተውም። እዚህ ጋር በሴት ልጁ ያገኘሁ አይባልም። ኖ ኔቨር። ምን ባጠፋ ምክንያቱም ከዚህ በላይ ከእሷ ጋር እንትን ማለት አልፈለግም። ነገርም ግን የምጠይቃቸውን ጥያቄዎች ለምሳሌ አስወርዷ አለችኝ። ስለማስወረዷ ማስረጃ የላትም። ይህ ሁሉ ህዝብ በተሰበሰበበት ሀያ ሺህ ህዝብ በተሰበሰበበት ዝም ብላ ስሜን ማንሳት የለባትም። አሁን አስወርድጃለሁ አለችኝ። ስለማስወረዷ ማስረጃ አላት

አፉ ምረት አይል። አብይ መቼ ነው የገባው? በማርያም አግዙኝ፣ ከታች ያላቸው አግዙኝ። አብይ መቼ ነው ወደ ስልጣን ወደ ስልጣን የመጣው ወደ ስድስት ሰባት አመት። ስለዚህ ፓስፖርቱን ካወቅሽው ጎንደር ሆስፒታል ሄደሽ ፋይልሽን ማስወጣት ትችያለሽ። ችግር የለውም። በቤት ውስጥ እስካላስወረድሽ ድረስ ሆስፒታል ስለሆነ እሱ ማስረጃ ማቅረብ ትችላለች። ሲምፕል ነው። ችግር የለም። ማምጣትሽ ግን የመጨረሻ የምናገረው ነገር ከተፈቀደልኝ።

እና፣ እች አሁን የምትገባው ልጅ አማሩ ምልሽ ልጅ በሱ የተበደለች ልጅ ናት። አንድ ሁለተኛ ደግሞ ለኔና ለሱ ፍቅረኛ ማቾች ለመሆን ብዙ ስራ እየሰራው ብሬ ለመቀማቱ እች አሁን የምትገባው ልጅ ምስክር ትሆናለች። የምትገባው ልጅ ማለት ነው። ስንታየው ደግሞ እኔናሱ ከአንድ ላይ ለመሆናችን አብረን እንደምንሰራ ማንና ምን እንደሆንን ኤርሚያስ እና ስንታየው ይመስክሩ ለማተባቸው ሲሉ፣ ኤርሚ ከኔ ይልቅ እሱ ይቀርበዋል። ለማተቡ ከመሰከረ ግን ይመሰክርልኛል? ኤርሚያስንም እሱንም ፓስፖርት ቪዛ ሰርች ያመጣኋቸው እኔ ስለሆንኩኝ ዛሬ እኔ ባዶ ሁኜ፣ ዛሬ እኔ ምንነቴን ሳጣ ማንነቴን ስታሳጣኝ። ስማኝ፣ አንዴማ አንዴማ፣ ሶሊያና ማስረጃ አላት፣ ማስረጃ አላት እንጂ ምንድን ነው ምትሉ? ማስረጃ የላትም እንጂ እውነት አላት። ሀቢባ ፍትሀዊ ሁንጂ። በጣም ጥሩ ቴንኪዩ። እኔ በማስረጃ ነው የማምነው ስሜቴን አይደለም የምከተለው። ስሜቴን ተከትዬ እኔ ሴት ነኝ ሴት ናት ስላለቀሰች አዎ ፊል አድርግ ያለው በጣም ልቤ ውስጤ ደግሞ አምኗታል። ግን ያለ ማስረጃ እሷ ሀቅ አላት ካልኩ ትክክል አልሆንም። እኔ ገብቷቸዋል። እኔ እስካሁን ድረስ የመጡት ኤደን ኤደን በማስረጃ ስለሆነ ሀቅ እንዳላት ሀንድረድ ፐርሰንት አምኛለሁ ኤደን የደረሰባትን ሁሉ ማስረጃ ዶክመንት ፍርድ ቤት የተከሰሰችበትን ኤቭሪቲንግ በዋትሳፕ ልካልኛለች ጫልቱ ማስረጃዎቿን ዋትሳፕ ላይ ልካልኛለች ዶክመንት አለኝ መቅደስ ማስረጃ ቮይስ ልካለች አሰማችኋለሁ ማስረጃ አላት ኦኬ አማን ማስረጃ አለው ቮይስ ቪዲዮዎች ልኮልኛል ዋትሳፕ ላይ ሶሊያና ምንም ነገር የላትም እኔ ያለ ማስረጃ አይ ውስጤ ስላመናት ነው ማለት እችላለሁ እችላለሁ አልችልም በስሜት በውስጤ በምኔ አይደለም እንትን የምንለው በመረጃና በማስረጃ ነው። ከመጡት አምስት ተበዳዮች አራቱ ማስረጃ አላቸው። ሰው ዲያና ግን ምንም አይነት ማስረጃ የላትም። የሰው ምስክር ነው ያላት። የሰው ምስክር ትቀበላላችሁ ወይ? አሁን እንቀበላለን ካላችሁ ይምጡ፣ ይግቡ። አስገቢ እሺ የመጀመሪያ ምስክሪቹት እህቱ መቅደስ። መቅደስ ፍቅረኛ ብሎ አስተዋውቆናል ብላ መስክራለች። ቀጥይ፣ መቅደስ፣ መቅደስ ሚውት ነሽ እኔ። ይሰማል? ይሰማል እኔ ስለ ዘመነ ይመሰክራለሁ። ምክንያቱም እሱ ወንድሜ ነው። እሷን አላቃትም አታቀኝም። ግን እኔ ሴት ስለሆንኩ በሴትነቴ እኔ እውነቱን ሳልዋሽ ለሱም ለሷም ሳልል እማቀውን ነገር እኔ አስረዳለሁ። እማቀው ምን እንደሆነ ታውቂያለሽ። እኔ ስለ ድግምት እኔ ስለምዛ ስለዛ እኔ አላቅም። የሚተዋወቁት እነሱ ናቸው። ግን ጎንደር ላይ ያመጧት እናቴ በዩት የለችም በያት ብሎኛል በቤት የላት ምናምን ብዬ አለቃቀሽ ምናምን ምስጊ መስዬ ሷን ታውቂያታለሁ። ስጦታ ሰጣኛለች አመሰግናለሁ ብዬ ወስጃለሁ። ዋጋም ሳምንት ምናምን ሆስፒታል አብራት ልጇን እንድታስወርድ ምናምን አብራት ነበረች። ልጇን አስወርዳለች። እንደውም ፒያሳ ዶክተር ክኒ ዶክተር ማን ነበረ ዶክተር ፍስሀ አይደለም። ፒያሳ ነው ብቻ ነው የመንግስት ሆስፒታልም ሊሆን ይችላል፣ አላቅም ያስወረደችበትን ሆስፒታል ግን አላቅም አስወርዳለሽ፣ እኔ በዚህ እመሰክራለሁ። ስለሌላ ጉዳያቸው ግን የማውቀው ነገር የለም። እሱም ጎዳና ላይ አውጥቶ እኔ ጣለኝ። እኔ ለሱ ወንድምሽ ለምን ትመሰክሪያለሽ ምናምን ያላችሁ ኮሜንት በጣም ይሳደባሉ። ግን እኔ ቁስል አለብኝ፣ ህመም አለብኝ። ምክንያቱም እሱም እህቱን ነኝ አደለን? አውጥቶ ነው

እንደዚህ ኧረ መቅደስ በማየሚ ሞታ እንደዚህ ዝም በይማ። እየመሰከረች ያለችው እህቱ የእናቱ ልጅ ናት። የእናት አባቱ ልጅ እህቱ ሥጋው ናት። እየመሰከረች ያለችው ለሀቅ እመሰክራለሁ። አስተዋውቆናል። እሷ አላስተዋውቅም ብሏል። እናታችንም ሳትሞት ያስተዋውቅ እሷም እናቱ ሞተች አላልከኝም ወይ ብላ ጠይቃው ነበረ። አላልኩሽም ብሏል። እሷ ግን እናታችን ሳትሞት ሞታለች ለምን ፐርፐዝ ነው ለምን ፐርፐዝ? እናቴ ሞተች የምለው ለምን ምክንያት ነው? በዛም ጠይቄ አሁን እኔና እሷ ታውቀናል፣ ፍቅረኛ ነች። በቃ እሷ በምትለው ፍቅረኛ ከሆነች እናቴ የምገልበት ምን አይነት ምክንያት ነው? በየትኛውም መንገድ በምን መልኩ፣ በየትኛውም መንገድ በምን መልኩ፣ ከዛ በመቀጠል ደረጃ ምንድነው? አሁንም ቢሆን የሰው ማስረጃ በየትኛውም መንገድ፣ ምክንያቱም እሷ የራሷን የራሷን በየትኛውም መንገድ እኔን ለመበቀል ስትል የምታደርገው ነገር እንጂ እሷ የምታውቀው ነው። ከጅምሩ እሷ ከገጠር ከመጣች ሁለት ዓመ ማነው ወደ ጎንደር ከገባች ሶስት አመቷ ገና ከገጠር ከገጠር ከገጠር ያመጣዋት ማለት ነው። ማንን ነው ማስረጃ ማቅረብ ብቻ መቅደስን ከገጠር ያመጣዋት ከገጠር ያመጣዋት ሶስት አመቷ ገና ትውልዷ ከጎንደር 300 ኪሎ ሜትር ይርቃል። ከጎንደር ገጠርነቱ ማለት ነው 300 ኪሎ ሜትር ይርቃል። እንዴት በሐሰት ስም ይጠፋል በዚህ ልክ? ምክንያቱም ይህ ህዝብ ሁሉ በተሰበሰበበት ፍቅርን በቀለዋለሁ። ገንዘቡን ብቻ ሳይሆን እሱም ጭምር በቀለዋለሁ። ገንዘቤ ከተበልቶ የሰው ማስረጃ ባቀርብ ዋጋ ስለሌለው እንጂ ዋጋ ብዙ ሰዎች ስለኛ የሚያውቁ አሉ። እነ ዳንኤል እነ ቤት የሚባሉ አሉ። ግን የሰው ማስረጃ ዋጋ ስለሌለው። መድኃኒት አሳብደዋለሁ እያለች እንደገና ደግሞ የመጨረሻ ምክንያቱም ብልግና ምን ያክል ልትኖር የመጨረሻው ሪከርዶች ቢሰሙ ችግር የለብኝ በየትኛው መንገድ። ስለዚህ አሁንም ቢሆን የሰው ማስረጃ ሳይሆን የሰነድ ማስረጃ ተቀበል፣ ከለላት ፍትህ ስጡ። ለምን ነገሮቹ ይረዝማሉ? በየትኛውም መንገድ በቃ ፍትህ ስጡ። አሳብደዋለሁ እያለች ወንድምየው ለምን ይህን ታደርጊ ያለሽ እያለ ከዚህ በላይ ማስረጃ ምን ላቅር? ጨርሻል። ነገር ለናገር ነገሩ ብሎ ማለፍ የለበትም። መቅደስ ተነገር እሺ፣ ችግር የለም መሰለሽ አኒ አይደለም። ከዚህ ላይ እንድታምኑ የምፈልገው እየዋሾ ምናምን አይደለም። ልጅቷን ማስረጃ ስለለላት፣ ደካማ ጎን ስላላት ማስረጃ የላትም እና ተሰሚነት እንዲኖረው ለማስመሰል ነው እንጂ ልጅቷን አመጣው አስተውቆና ልን አስወርዳለች ጤነኛ ልጅ አይደለም ምናምን ብሎ ሰክሷት አስወርዳለች። በዚህ እኔ አንገቴን እሰጣለሁ። እኔ ለዘመናዊ በዚህ እመሰክራለሁ። እየዋሸሁ ምናምን አይደለም ልጅነቴን ያሳጣኝ በሰው ሀገር፣ ያስቀር እመሰክራለሁ። አርግዛ መጣ፣ አርግዛ መጣ፣ እኔ ህይወቴ ይበላሻል ምናምን ብለህ ለዋጋ ሰክሳት ሰት ምናምን ልጅቷ እንድታስወርድ አሳምናሃት

ሀቢባ ምን መሰለሽ፣ እሷን መረጃ ስለሌላት ደካማ ጎኗን አይቶ ነው እንደዚህ የሚጫወተው። እኔ ሶፊ ፕሊስ ያበራውላት ፎር ሰከንድ አለ ሚ እንዲፈቅድላት። አሁን ከለ እሷ ተሰሚናት የሌላት ዘመናዊ ማስረጃ ስለሌላት እሱ ማስረጃ። የድሮን የድሮን ይዞ ማስረጃ ይዞ መጣ። እሷን ማስረጃ ስለሌላት ለምን ተሰሚነት አይኖራትም? አንደኛ እኔ ለሱም ለሷም አልልም። ለምን እኔን አታምኑኝም? እየዋሸው ምናምን እሱን ለመበቀል አይደለም። እኔ እሱን የምበቀልበት ምክንያት ምንም የለኝም። ለምን ዘመናዊ እውነተኛ ሰው እንደሆነች ለምን ህዝቡ አያውቅላትም? ልጇን በሽተኛ ነው ብሎ የኔ ህይወት ይበላሻል ብሎ አምጦ ልጇን ለምን ጤነኛ ልጇን አስወረደች? እሱና አምናው እኛን አምናን እናቴ በህይወት የለችም ሲላት በህይወት የለችም ያላት ደግሞ ምስጊድ ለመምሰል ታማኝ ለመሆን ነው እንደዛ ያላት። እናቴ ግን በህይወት አለች። አባታችን በህይወት አለ። ምንም ምንም ቢሆን ምንም አይመጣብኝም። ድሮ የተስፈራራሁት ሁለት ዓመት የተጫወትክብኝ ይበቃል። ምክንያቱም ምንም ነገር አታውቅም፣ አማርኛ እንኳን አጣርታ አታወራም፣ እስከምትለይ እስከሚስት ድረስ። አሁን ግን እግዚአብሔር ይመስገን አፌ ሞልቼ ለማውራት በቅቻለሁ። እድሜን ለወገን ስለዚህ ዘመናዊ ምን አደረገች? ተሰሚነት ለምን አይኖራትም? ዘመናዊ ሀቀኛ ሰው ናት። እየዋሸሽ አይደለም። ለምን ታለቅሳለች? እሱ መረጃ ስላለው ለምን እሱ ተሰሚነት ሊኖረው ይችላል? መቅደስ መቅደስ ለለላ ለምን እኔና ታምኑኝ ፍትህ ጌታ ዘመናዊ እንድታስወርድ ያደረጋት ማን ነው? አንተ አንተ ማለት ማን? ፍቅር ፍቅር ማን ፍቅር። ሳሙኤል ሳሙኤልም አበራም ስም ብዙ ነው። ነቷ እንድታስወርድ እንዳደረግኩ ታውቂያለሽ አይደለም? አውቃለሁ። መቶ ፐርሰንት ታውቂያለሽ? አውቃለሁ። እኔ የዘመናዊ ፍቅረኛ መሆኔን ታውቂያለሽ? ፍቅረኛ ይሁን ምን ይሁን አላውቅም ብቻ ፍቅረኛ ይሄን ነት ብላ አስታወቀናል። አውቃለሁ። ፍቅረኛ እንደምታስወርድ የእኔ ልጅ መሆኑን ታውቂያለሽ? ሶሊያና፣ አሁን አንቺ ከህዝቡ የምትፈልጊ ምንድን ነው? ምን እናድርግልሽ? ዬ ከህዝቡ የምፈልገው አንደኛ ሰው ሲያወራ ተሰሚነት ወይም ደግሞ እንድንረሳው የያዝነውን አጀንዳ እንድንረሳ የሚያደርገን ለምንድን ነው አንዴ ፍቅረኛህ ናት ብለዋለች አይደል በተደጋጋሚ እሱ ፖሊስ አይደለም ተጠይቀን መልስ መልስ ሰጥተናል ግን ከአንደበታችን የሆነች ነገር እንድትወጣ ይፈልጋል ያ ደግሞ ሲስተምህ ነው አንዴ ወንድሜ ለኔ ተሸንፎ ዝቅ ብሎ የኖረው